ስጥልኝ የተወደዳችሁ የኢትዮ 360 ሚኒሊክ ቴሌቪዥን አድማጭ ተመልካቾቻችን፣ እንደምናላችሁ። ሽብርተኛው የአብይ አህመድ ሰራዊት በተለያዩ የአማራ አካባቢዎች እየተንቀሳቀሰ ንጹሀን አማሮችን በአማራነታቸው ብቻ ፈርጆ እየገደለ እየረሸነ ይገኛል። በጣም በርካታ የጦር ወንጀሎችን እየፈጸመ ነው የሚገኘው። እኛም ከሟቾች ቤተሰቦች ጋር ቆይታዎችን እያደረግን የሟቾች ቤተሰቦች ምስክርነት እንዲሰጡ ስለ ቤተሰቦቻቸው ያዩትን የሰሙትን እንዲናገሩ እያደረግን ነው የምንገኘው ዛሬም በዚህ በጣርማበር ማበር ወረዳ አካባቢ ደራሽ ኪዳነ ማርያም የተባሉ አንድ ንጹህ የአካባቢው ነዋሪን ገድለዋል ይህንን በተመለከተ ከቤተሰቦቻቸው ጋር አጭር ቆይታ እናድርጋለን አብራችሁን ቆዩ እህቶቼ በቅድሚያ ስለተገናኘን እጅግ በጣም አመሰግናለሁ ሀዘናችሁ የሁላችንም ሀዘን ነው እግዚአብሔር ያጽናችሁ እንደምን አላችሁ ስምሽ ማን ነው? ይቅርታ ቀዳለ ሞገስ እባላለሁ። ባለቤቴ ነው ዘጠኝ አመት አብረን ኖረና ሁለት ልጆች ይፈጥረናል። አንዱ አምስት አመቱ ነው አንዱ አንደኛዋ አመት ታስሮሯ ነው። እነሱን ጥሎ ቢመጣው ብሎኝ በሄደበት በዛው ሞቷል። ሬሳን ሽት ብዬ አንስቻለሁ። የት ነው የገደሉት ባለቤትሽ? ሾላ ሚዲያ አውዲያ ጋንበር መግቢያ መስመር ላይ ነው። ምን እያደረገ ነበር በሰዓቱ? ቤት ውስጥ ነበር፣ ስራ ላይ ነበር ወይስ? ምን እያደረገ ናንዋል ብሎ በሄደበት ያው ሽቃላ ስለሆነ የሚሰራው ቆርቆሮ ስለሚመታ እሱን ናንዋል ብለት በሄደበት በዛው ውለታ ሊዋሉ ቁጭ ባሉበት ነው የተገደሉት። ታጥቆ ነበር? መሳሪያ ነበረው ወይስ? እንደው ዝም ብሎ ንጹህ ነዋሪ መሆኑን እያዩ ነው፣ ያልታጠቀ መሆኑን እያዩ ነው የገደሉት። ምንም ነገር መሳሪያም የለው ምንም የለው እሱ ማንኛውም ጋር ያው፣ ወደ ሽቃላ ጠዋት ተነስቶ ሽቃላ ነው እንጂ ምንም ስራ ይሰራ ሌላ ስራ የለውም። ንጹሀን ገበሬ ነው፣ ንጹሀን ሸቃይ ነው፣ ሸቅሎ ነው አዲያሩ። መሬት የለው ምንም የለውም። ልጆቹንም ማሳድግበት አሁን የለኝም እኔም ራሱ ምን ነበር የሚሰራው? እለት ከእለት ቆርቆሮ ይመታል፣ እንጨትም አን ይቀዳል፣ መዝጊያ ይገጥማል። በሱ በሱ ነው የሚተዳደረው። ምንተዳደ አናጺ ነበረ፣ አናጤ ነው። ሌላ ምንም ስራ የለውም። ስለዚህ ቤተሰቡን የምታስተዳድሩት እሱ በአናጢነት ስራው እየሰራ በሚያመጣው ገቢ ነበር? በሱ እየሸመትን ምን እያለን በሱ ነው የምንተዳደረው። ሌላ ነገር ምም የለም። አሁን የእሱን ሚና ተክቶ የሚሰራው ማን ነው? ቤት ውስጥ ማንም የለ። ያውኒ ብቼ ነኝ እንግዲህ፣ ወደ ሌላ ሽቀላ ኔ ወደ ምችለው ስራ ይገብቼ ልጆችን ማሳደግ ነው። ሌላ ነገር ምም የለ። ማን ነው የገደለው ነው ያላችሁት? እንደው ሲገደል በትክክል ባይኑ ያየ ሰው አለ? ማን ነው የመታው? በቀጥታ ተኩሰው እንግዲህ የተባለው አንትኖች ናቸው መከላከያ ነው የተባለው። እንግዲህ እኛ አይናችን አላየ። የሚያወር የሳይንስ ሲሉ ሄጀ ማንሳት፣ እኔ ያየሁት መከላከያው ናቸው። የመቷቸው የተባለው የወታደር ልብስ እንደዚህ ለብሰዋል። ምንም ነገር አለበሰም። አይ ገዳዮቹ፣ ሰዎቹ ለብሰዋል። ገዳዮቹማ በደንብ ለብሰዋል፣ በደንብ እንትን ብለዋል። ማታ ምሽት አስከሬን ስናነሳም አንዳንዶቹ የቅጠል ስር እየተወተፉ ይታናቸዋል። ከዛ ያው ምንም አላሉንም ግን አስከሬን አንስተን ስንሄድ ያነሳን ሄድን ምንም ያሉን ነገር የለም። አስከሬን ስናነሳ ከዘጠኞች መሃል ነው እሱ አውጥተን ይሄን ነው። ዘጠኝ ናቸው አንድ ላይ ድርብርብ ብሎ ወድቀ ያገኘናቸው የሞቱት። ከዛ ውጭ ደግሞ ስንወጣ አራት ሞተዋል ደግሞ ውጭ ላይ

አይዞሽ፣ እህቴ እስኪ ደግሞ ወደ አንቺ ልምጣ። ስምሽ ማን ነው? አለም ይባላለች። አለም፣ እንዴት ናችሁ? እኔ ለምሳጣቸው አስተያየት ክቡር ሕዝቦቼ ወይም ወንድሞቼ፣ እህቶቼ ሰላም እንደምንዋላችሁ ከኔ እግዚአብሔር ይመስገን። እኔ የገጣሚ ነገር የምንማሰላችሁ? ከረባ ሀገር አሁን ነው የመጣሁት። ሲቀጥል አዞሽ ብሎ የተቀበለኝ ቤተሰቡ ነው፣ እሱ ነው ለእኔ ያክስቴ ልጅ ነው። ግን ለኔ አክስቴ ልጅ ብዬ ሳይሆን የምቀበለው አባቴ ብዬ ነበረ። ስቀጥል ምራቴ ሳኮንሷ ሰው እናቴ ናት። በሰኔ እማነኝ ሰኔ አስራ ዘጠኝ ነው፣ ምናምን ራይ ትሮቀ ነው ደርበች ና ወዬ ነው እኔ የመጣሁት አስራ አንድ ሰዓት ስመጣ፣ እኔ ቃል አቀብል ብዬ ወደ አስፓልት ስገባ፣ ያው ምንም ሰላም ነው። መንገዱን ስሄድ እኔ ኳስ ሜዳ ወንድሞቼን ይዤ ሌሎቹን ቆሜ በዛን ሰአት ጥይት የተተኮሰ ሁለቴ ወደ ላይ ብቻ ነው። ሲቀጥል ሁለቴ እንደተተኮሰ ወደ እኛ ተኮሱብን። እኛ ሲተኩሱብን በረን አምልጠን ባለንበት እሷንም ጥያት ስለወጣው በወጣንበት ነበረ የተደበቅ ነው። ከዛ ተደውሎ ሲደወለልኝ ማን ልበልስል በልጅቱ ከጓደኛዬ ነው ማለት እንደዚህ ጎረቤት ነው። አይ ደራሹ ጥቆልን ያስነሸዋለኝ ሞቷል ድኗል ስለው

ሲያብረቀርቅ ወደ ሶስት ጥይት ብቼን ማለት ነው።